ኧረ ኧረ ጉራጌ ነው ኧረ ጉራጌ መንገዶች ስራ ድርጅት ብዬ ብጀምር ደስ ይለኛል። የተጀመረውም ትልቅ ስምም ይዞ የተነሳውም ይሄ ድርጅት ነበረ። መቼ እንደተመሰረተ ታውቁ ይሆን? ከ1939 እስከ 1943 ዓ.ም በጉራጌ ህብረተሰብ ውስጥ በጋራ ተነሳሽነት የተጀመረውን የመንገድ ልማት ጥረት ውጤታማ ለማድረግ በተለይም በገጠሩ አካባቢ የገንዘብ መዋጮ መሰብሰብ ተጀምሮ ነበር። ሆኖም የመንገድ ግንባታው የእርሻ መሬታችንን ይነካብናል ወይም መጠኑን ይቀንስብናል ብለው ስጋት ባደረባቸው ሰዎች ምክንያት የገንዘብ መዋጮ እንዳይቀጥል በመደረጉ የተጀመረው የልማት እንቅስቃሴ ተቋረጠ። ዳግም በ1953 ዓ ም እንቅስቃሴውን ለማስቀጠል ተቆርቋሪ በሆኑ በገጠር የሚኖሩ የማህበረሰቡ አባላት አዲስ አበባ ለሚገኙ ተወላጆች በቀረበው ሀሳብ መሰረት በተደረገው ምክክር በ1954 ዓ ም ጉዳዩን መሰረት የሚያስያዝና ህጋዊ የማድረግ ስራ ተጀመረ። በወቅቱ ጠንካራ የሆኑ የጉራጌ ብሔረሰብ አባላት በተለይም በከተማ የሚኖሩ ተቆርቋሪዎች የገጠሩ ህዝብ ጥያቄ ምላሽ ያገኝ ዘንድ በአመራር ውስጥ ተሳትፎ ማድረግ ጀመሩ። ከዚያም ጉራጌ ራስ አገዝ ልማት ድርጅት ወይም ጉራልድ በወቅቱ የጉራጌ መንገዶች ግንባታ ድርጅት በአዲስ አበባ ከተማ ለሚኖሩ የጉራጌ ብሔረሰብ ተወላጆች ጥሪ በማድረግ ግንቦት ሁለት ቀን 1954 ዓ ም በፍሉሃ ሜዳ የመጀመሪያው ጠቅላላ ጉባኤ ተካሄደ። በወቅቱ የመንገድ ግንባታውን ስራ በተጠናከረ ሁኔታ የሚመራ ጊዜያዊ ኮሚቴ ተቋቁሞም ነበር። ይህ ኮሚቴም የመንገድ ግንባታውን ስራ በህጋዊ መንገድ ለማስጀመርና የጉራጌ መንገዶች ስራ ድርጅትን ለማቋቋም የመተዳደሪያ ደንብ ረቂቅ አዘጋጅቶ ግንቦት 24 ቀን 1954 ዓ.ም በ55 መስራች አባላት ልዩ ልዩ ውሳኔዎችንም አሳልፈዋል። በዚህ ደንብ መሰረት ለጉራጌ መንገዶች ስራ ድርጅት አመራር ለመጀመሪያ ጊዜ ሰባት አባላት ያሉት የብሔረሰቡ ተወላጆች ተመረጡ። የኮሚቴው ዓላማ የኢትዮጵያ ልማት፣ የኢኮኖሚ እድገት መንግስት አጉልቶ ከሚያሳስባቸው ጉዳዮች አንዱ በሆነው በመንገድ ስራ በጉራጌ ክፍለ ሀገር መንገድ ለማሰራት ከፈቃደኞች ገንዘብ በመሰብሰብና ከስራና መገናኛ ሚኒስቴር ጋር ግንኙነት በማድረግ ማሰራት ነበር። ኮሚቴ ውስጥ ጀነራል ወልደ ሥላሴ በረካ ፕሬዝዳንት፣ አቶ ሰይፉ ድባቤ ምክትል ፕሬዝዳንት፣ አቶ ኃይሌ ገብረ መስቀል ምክትል ፕሬዝዳንት፣ አቶ ኃይለማርያም ማርያም ወልደ ኪዳን ጸሐፊ፣ አቶ ለማ ፈይሳ የሂሳብ ሹም፣ አቶ ጥላሁን ወልደ ማርያም ዋና ገንዘብ ያዥና አቶ አንጾኪያ ስሙ ንጉስ ረዳት የሂሳብ ሹም በመሆን ተሹመዋል። በዚህ መልክ የተደራጀው አንጋፋው ድርጅት እነሆ ለ65 ዓመት ለተጠጋ ጊዜ በብዙ ስኬቶችና መውደቅ መነሳቶች ውስጥ አልፎ ዛሬ ላይ ደርሷል። ጉራጌ የቀድሞ ትውልድ ማለት ነው። አሁንም ርዝራዥ ያለው በኢትዮጵያ አይደለም በአፍሪካም፣ ከዛም ባለፈ በሶስተኛው ዓለም አሉ በሚባሉት ማህበረሰባት ውስጥ ማመን የሚያስቸግሩ የተባብሮት የአብሮነት እና የጋራ ልማትን ሰርተዋል። ምስራቅ ምዕራብ ምናምን ሳይባል ማለት ነው። ምሳሌ ቢነሳ የጉራጌ መንገዶች ስራ ድርጅት ይባል የነበረው የጉራጌ ህዝብ ራስ አገዝ ልማት ድርጅት ዓለም ገና ወላይታ ሰወዶ የመንገድ ስራ ድርጅት የሚባለው በምስራቅ በኩል የነበረው የመንገድ ስራ ከመንግስት አቅም በላይ ድጋፍ ሆኖ መንግስት ሳይነሳና ሳይቀሰቅሰው ራሱ በሁለቱም በኩል ሰጥቶ የሰሯቸው መንገዶች ድንበር አላገዳቸውም ድንበር አላገዳቸው የሰባት ቤቱ ሆሳዕና ደርሷል። ከሙገ ተራራ በኋላ ከዛም አልፎ ሆሳዕና የተሻገረው ሀዲያ እንትን ጋር ያገናኘው መንገድ የተሰራው በጉራጌ መንገዶች ስራ ድርጅት ገንዘብ ነው እንጂ እነዛ መዋጫው አድርጓል። ሴም ስትሩ ከአለም ገና እዛ ድረስ ያለው መንገድ ሲሰራ ወላይ ታስወደው እንትኑ መዋጮ አድርጎ አይደለም። ይሄኛው ነው የሰራው። የምስራቁ ቤተ ጉራጌ ይልማል ማመን የሚያስቸግር ነው። ጎራልድ ዛሬ ጎራልድ ከመባሉ በፊት የጉራጌ ክፍለ ሀገር መንገዶች ስራ ድርጅት በመባል በ1954 ዓ ም የተቋቋመው ይህ ህጋዊ ሰውነት እስኪያገኝ ድረስ በተወላጆቹ እዚህም ከተማም ገጠርም ባሉ ተወላጆች አማካኝነት በ1939 ዓ ም እንቅስቃሴው ተጀመረ። ሲወድቅ ሲነሳ እስከ 1954 ዓም ድረስ ቆየ። እዛም የመንግስት ኃላፊዎች እንደ ጄኔራል ወልደስላሴ በረካ ያሉ እንደ የተከበሩ አቶ ሰይፉ ድባቤ እንደዚህ የመሳሰሉት በመንግስት ኃላፊነት የነበሩ ከፊት አምጥቷቸው ህጋዊ ሰውነት እንዲያገኝ ተደረገ። ህጋዊ ሰውነት ካደረገ በኋላ ዋናው የመንገድ ስራ ነበረ። ዋናው ስራው እንቅስቃሴው፣ የመንገድ ስራው ብዙ የመንገድ ስራዎች ተሰርቷል። የመንገድ ስራ ከተሰራ በኋላ ገበሬው ምርቱ እንዲያወጣ የትራንስፖርት አገልግሎትም ያስፈልጋል፣ በሚል የራሱ መኪናዎች ገዝቶ የትራንስፖርት አገልግሎት ሲሰጥ ለረጅም ጊዜ ቆይቷል። የትራንስፖርት አገልግሎት ብቻ ሳይሆን በትምህርቱም ዘርፍ በጤናውም ዘርፍ በተለያዩ የማህበራዊ ዘርፎች እጅግ በጣም ከፍተኛ እንቅስቃሴ ሲያደርግ ነው የቆየው። ይህ ድርጅት እንግዲህ በ1954 ዓ.ም ተመሰረተ ስንል በሀገራችን ቀርቶ በአህጉራችን የልማት ማህበር እንደዚህ በህብረተሰብ ደረጃ የተቋቋመበት ጊዜ አልነበረ። ከ1980 ዓመተ ምህረት ወዲህ ደግሞ ለህብረተሰቡ የልማት ተደራሽነት ለማረጋገጥ በአዲሱ የሲቪል ሶሳይቲ አዋጅ መሰረት እንደገና ሲቋቋም የተቋቋመው የጉራጌ ራስ አገድ የልማት ድርጅት በሚል ነው የተቋቋመው። ይህንን ድርጅት ከተቋቋሙ በኋላ በርካታ ስራዎች ሰርቷል። በህፃናት ላይ፣ በትምህርት በጤና ረገድም እንደዚሁ የሆስፒታሎች ጤና ጣቢያዎች የውስጥ እቃዎቻቸውን በማሟላት ደረጃ እና ከፍተኛ እንቅስቃሴ ሲያደርግ ቆይተዋል። ገበሬውም ነጋዴውም በማበረታታት እጅግ በጣም ከፍተኛ እንቅስቃሴ በማድረግ የተዋጣለት ስራ ሰርቷል ማለት ነው። የጉራጌ ህዝብ ራስ አገዝ ልማት ድርጅት ጉራልድ ሰራቸው ስለሚባሉ የስልጣኔ መሰረቶች መሳካት ብዙዎች ብዙ አስተዋጽኦ ነበራቸው። ሆኖም በዘመን ብዛት እርጅና ተጫጭኖት ውጫዊና ውስጣዊ ችግሮች ተደራርበው የጉራጌ ልሂቃን እስከ አርሶ አደሩ ድረስ ያስተባበረው አንጋፋው ቤት በብዙ ተፈትኖ ሰንብቷል። በዚህም በየወቅቱ በገጠሙት ተደራራቢ ችግሮች ሳቢያ በመኖርና አለመኖር ውስጥ ሆኖ ቆይቷል። በዓለም አቀፍ ደረጃ እውቅና የነበረው በዓለም ደረጃ ሁሉ ኤንጂኦ ሁሉ ጠይቆ ቀርበው እስከ ዛሬም ድረስ አሉ ጥቂቶቹ። ያ እየሰራ እያለ በሂደት እዚህም የነበረው ስራ ተቋረጠ። አደጋ ውስጥ ገባ። የነበሩት ቦታዎች ሁሉ በይዞታነት የያዛቸው ቦታዎች ሁሉ ተወስቷል። ጎራልድ ከዚህ በፊት በእርግጥ ለጉራጌ ማህበረሰብ በጉራጌ ማህበረሰብ ዘንድ የታወቀ ሳይሆን በሀገር አቀፍ ደረጃ አይደለም፣ በሀገር አቀፍ ደረጃ በአፍሪካም የታወቀ ትልቅ የማህበረሰብ ድርጅት ነበር። ግን ከዛ በኋላ እየተካሄደ እየተካሄደ በርካታ ወረዳዎች በመንገድ የማስተሳሰርና በመንገድ የማገናኘት ሁኔታዎች ነበሩ። እና ራሱም ደሞ ችሎ በመንቀሳቀስ ሂደት ላይ ደግሞ እጅግ በከፍተኛ ደረጃ መኪናዎች ተገዝተው በዘናኙ እንቅስቃሴ እያደረገ እያለ ከዛ በኋላ ደሞ የኢህአዴግ መንግስት ከገባ በኋላ እና አገልግሎት ሲሰጡ የነበሩትን መኪናዎች እና ግቢው ደግሞ የተለያየ ጤሻ የተለያየ እንትን ቤቶች ጎጆ ቤቶቹም አዳራሹ በሙሉ ፈርሶ ነበር። አሁን የምንላቸው በጣም የምናሞካሻቸው የባህላዊ ግጭት አፈታት ስርአቶች ምኖች ኖች ብዙ ስራ ሰርተዋል። ነገር ግን ትልቅ ሁለት ትልቅ ድክመቶች አሉባቸው። አንደኛው ሴቶችን በአግባቡ ያሳት፣ ሁለተኛ ወጣቱን በአግባብ ያሳት። ከየት ይምጣ? ሽግግሩ ከየት ይምጣ? እንዴት ይደረጋል? አይሆን እና በዚህ ምክንያት ነው ችግሮች የመጡት። የማሸጋገር ስራ በስራት አልተሰራ። አሁን ግን በቀጣይ ለመስራት መሞከር ነው ያለው። እኛ አላህ እድሜ ስጠን ይጨምርልን። ለመቆየት አላህ ያብቃን፣ ለመኖር አላህ ያብቃን። እድሜያችን ረጅም፣ ጉልበታችንም የጠነከረ አላህ ያርገው። እኛን የሚተኩ ልጆች ለምን ወጣቶች ማስገባት አልቻልም? እዚህ ቤት ውስጥ እዚህ ጉባኤ ውስጥ ተክዮች እኮ የለን። የአባቶች አሸራ ትልቅ ስራ የሰራ ድርጅት ነው። ዓለም አቀፍ እውቅና ያለው ድርጅት ነው። ለአፍሪካ፣ ለጉራጌ፣ ለኢትዮጵያ ኩራት ነው። ስለዚህ በዚህ ሁኔታ ላይ ያለውን ነገር እያንዳንዳችን ካስፈለገም እዚህ ያለነው እያንዳንዳችን ከዛሬ ጀምሮ ቃል የምንገባበት ሁኔታ ተፈጥሮ የአቅማችንን ኮንትሪቡት ብናደርግ ችግሩ ሊቃለል ይችላል ብዬ አምናለሁ። ድርጅታዊ መዋቅር በሚመለከት ሪሪት እኛም በነበርንበት ጊዜ ከአንዴም ሁለት ጊዜ ስትራቴጂክ ፕላን ተሰርቷል። ፓክት ገንዘብ ሰጥቶን ወይም ሌሎች ድርጅቶች እንትን ብለው አሁንም በጣም ብጥር ባለመልክ መሰራት አለበት። ከልመና ካልወጣ ሰው ልትሆን አልችልም። ይሄ ድርጅት ለማኝ የሆነው ከጊዜ በኋላ ነው። ለምኖ አያውቅም፣ ተለምኖ ነበር እርዳታ የሚሰጠው። ስለዚህ ድርጅቱ በራሱ ሳምባል ሊተነፍስ የሚችልበት መልክ መዋቀር አለበት። ዳር ሆነን የምናየው ከሆነ አይሰራም። በደንብ መዋቀር አለበት። በደንብ ልማት ለልማት የሚሆን ነገር ከቤት ከጓሮ ሊመጣ የሚችልበትን መንገድ መፈለግ ያሻል። ከተወሰነ ጊዜ ወዲህ በውስጥም በውጭም ችግሮች ተፈጥሮ ነበረ። በተለይ በውስጥ የተፈጠረው በድርጅቱ ውስጥ ያሉ የማኔጅመንቱ ችግር ነበረ። በማኔጅመንቱ ችግር ምክንያትና እንደዚሁም በውጭም በኩል አንዳንድ ችግሮች በመፈጠራቸው ድርጅቱ ወደ መውደቅ ደረጃ ወይም የተፈለገለትና የታሰበለት ደረጃ ሊደርስ አልቻለም። አሁን የምንላቸው በጣም እናሞካሻቸው የባህላዊ ግጭት አፈታት ስርዓቶች ሞችኖች ብዙ ስራ ሰጥተዋል። ነገር ግን ትልቅ ሁለት ትልቅ ድክመቶች አሉባቸው። አንደኛው ሴቶችን በአግባቡ አያሳትፉም። ሁለተኛ ወጣቱን በአግባቡ ያ ከየት ይምጣ፣ ሽግግሩ ከየት ይምጣ፣ እንዴት ይደረጋል? አይሆንም እና በዚህ ምክንያት ነው ችግሮች የመጡት። የማሸጋገር ስራ በስራት አልተሰራ። አሁን ግን በቀጣይ ለመስራት መሞከር ነው ያለው። ይህንን ከነበረበት ደረጃ ተነስቶ ለህዝብ አገልግሎት እንዲውል በቀደው እቅድ መሰረት በዘጠና የስራ ቀኖቻችን በታቀደው መሰረት ይህን ስራ ማለት አዳራሽ ለአብያጆ ስራ ጎጆዎች፣ የባህል አዳራሽ እና የትራዞ ስራ እንደምታዩት እነዚህ የመዝናኛ ቦታዎች ወደ ተሻለ ደረጃ እንዲገቡ አድርገን ያው በከፍተኛ ርብርብ በ45 ቀናት ውስጥ ወደ ነበረበት መልሰን አሁን እንደምታዩት ለአገልግሎት በቅተዋል። በአሁኑ ሰዓት ድርጅቱ ማለት እነዚህ ጎጆ ቤቶች የባህል አዳራሹና የላባጀው ስራ ስራ እንዲጀምሩ ተደርጎ አሁን በአሁኑ ሰዓት የቤቱም ጨርሳ ወጥቶ የተጫራቹ አሸንፎ ስራ የጀመረበት ሁኔታ ነው ያለው። ከዚህ የዛሬ ሶስት ዓመት ወዲህ ሌላ የስራ አመራር ቦርድ ተመርጦ የስራ አመራር ቦርዱ ቀደም ሲል እንደነበረው በስብሰባ ጊዜ አቅጣጫ በመስጠት ብቻ ሳይሆን ውስጡ በደንብ በመመርመር ምንድን ነው የዚህ ድርጅት ችግር በሚል በመፈተሽ ችግሮቹ ለይቶ ማስቀመጥ ችሏል። ችግሮቹ ከለዩ በኋላ የመፍትሄ አቅጣጫዎች አስቀምጧል። በሌላ በኩል ደግሞ በውጭ በኩል ያሉ ነገሮች ችግሮች ነበሩ። አንደኛ የውጭ ችግሮች የምንለው ረጂ ማለት የእርዳታ ድርጅቶች ከዚህ ቀደም ጎራልድ በጣም ትልቅ ስም ያለው በዓለም አቀፍ ደረጃ በሀገር አቀፍ ደረጃ የሚታወቅ ድርጅት እንደመሆኑ መጠን ከጎራልድ ጋር የሚሰሩ ለመስራት ፈቃደኛ የሆኑ ድርጅቶች በርካታ ነበሩ። ከሀያ በላይ ነበሩ። እነዚህ ድርጅቶች ካስተዳደሩ ዝቅተኛ አፈፃፀም የተነሳ እነሱ በሙሉ ሊሸሹ ቻሉ እና አንዱ የእርዳታ ድርጅቶች እርዳታቸው ማቆምና ከጎራልድ ተለይተው መሄድ ነበር የውጭ ችግሮች። በሌላ በኩል ደግሞ የህዝቡንም በደንብ ጎራልድን በነበረበት በነበረበት ሁኔታ በነበረበት ፍቅር እና በነበረበት እይታ እንዳይቀጥል ተደርጎ ነበረ። ሌላ ከመንግስትም ጋር ተባብሮ የመስራትም ችግር ነበረ። እንዴት መፈታት አለባቸው በሚል የውጭ ችግሮች አንደኛ ከመንግስት ጋር ያለው ግንኙነት ማጠናከር፣ ማሻሻል ነው። ይህንን ከመንግስት ጋር የነበረው ሁኔታ ለማሻሻል ጥረት ተደርጓል። የተሻሻለም ሁኔታ በመገኘቱ ጥሩ እንቅስቃሴ ላይ ነው። በሌላ በኩል ደግሞ ረጂ ድርጅቶችም ወይም የእርዳታ ድርጅቶች በሙሉ ሸሽተው የነበሩ የቦርድ አድራሻቸው በማፈላለግ በደብዳቤ በአካልም በመሄድ እነዚህ ድርጅቶች እንደገና ወደ ጎራድ እንዲመለሱ ጥረት ተደርጓል። ተስፋ ሰጪ ነገሮች በጣም በከፍተኛ ሁኔታ ይታያሉ ማለት ነው። ኧረ ጉራጌ ይህ ድርጅት የዜጎችን ማህበራዊና ኢኮኖሚያዊ ችግሮችን የቀረፈ አንጋፋ ድርጅት ብቻ ሳይሆን ዛሬም ለብዙዎች አርአያ መሆን የሚችል በጽኑ መሰረት ላይ የተሰራ ድርጅት በመሆኑም፣ የቱንም ያክል ተንገዳግዶ ቢሆን እንኳን ያልወደቀ፣ በሀገሪቱ በርካታ ለውጦችና ስርዓታዊ ጫናዎች ተቋቁሞ ስሙን የጠበቀ ጉራጌ በሀገራዊ ውክልናችን ውስጥ ብዙ ስራዎችን የሰራ ድርጅት እንደመሆኑ መጠን ከነበረበት ድባቴ የተላቆ የአባቶቹን አርአያነት ያለው ስራ ለማስቀጠል ዘርፈ ብዙ እቅዶችን ወደ ተግባራዊ ለውጥ ለማሸጋገር እየሰራም ነው። ከበዘጠና ቀን እቅድ የተያዙት አንደኛ የወልቅቴ በወልቅጤ ያለው ንብረት እና ሀብት ወደ ገቢ ማመንጫነት እንዲፈጠር ወይም ደግሞ ገቢ ማመንጫ እንዲሆን እንዴት ይቻላል በሚል አንድ እቅድ ነበረን። በዚህ መሰረት በዘጠና ቀን እቅዳችን በጣም የተጎዱ የተጎሳቆሉ ንብረቶች ነበሩ። በተለይ አሁን የባህል ቤቱ ትልቅ ቤት ትልቅ የባህል ቤት ነው፣ የጉራጌ መገለጫም የሆነ ምልክት የሆነ ቤት ነው። ተጎሳቁሎ ነበረ፣ በጣም ችግር፣ መሬቱም፣ ግድግዳውም ሁለመናው የተጎሳቆለ ነበር። እሱ የማስተካከል ስራ ተሰርቷል። ግቢው እውነት ለመናገር ተቀይሮ ነው ያገኘሁት። ከላይ ከጣራዎቹ ጀምሮ እስከ መሬቱ ያለው ነገር ጥሻ ነበረ፣ ብዙ ትንሽ ደስ የማይሉና እውነትም ጉራልድ እንደ ታሪኩ የሚለው ነገር ሁላችን ወቃሽ የምንሆንበት መንገድ ነበርና ዛሬ ደግሞ ተገልጾልን በትልልቅ አባቶቻችን ታሪክን ባቆያችሁ አባቶቻችን ነገም ደግሞ ለእኛ ለትውልዱ ይሄን የመሰለ ታሪክ ለማቆየት በዚህ ልክ ሀሳብ ሰንቃችሁ ተገናኝታችሁ ጊዜያችሁ ዋጋ ከፍላችሁ ብዙም የመንግስት እገዛ አገኛችሁ የሚል ግምት የለኝም። ስለዚህ ትላንትና በመንግስት የተመሰረተ አልነበረም በማህበረሰባችን በአባቶቻችን ትልቅ እሳቤ የተነሳ መሰረት የጣለ ጉዳይ ነበርና ዛሬ ግን እናንተ ይሄን ሰንቃችኋል። ስለዚህ ዛሬ እኛ ደግሞ በደንብ አስበን እንደ መንግስት እንደ ዞናችን ያታቃላችሁ የጉራጌ ማህበረሰብ ያለውን ባህሉን፣ ታሪኩን ለቶሎ ለማሻገር ቢያንስ የተጀመሩ ጉዞዎች አሉእና ከዚህ ጋር ደግሞ አስተሳስረን የጉራልድን ታሪክ እናንተ የጀመራችሁት ነገር ደግሞ ተጋግዞ ለመሄድ ምንም ቀላል ነው ለእኛ አንዱ ተግባራችን አቀለላችሁ የሚል ነገር ነው ያለኝ። አሁን በስራ ላይ ያለው ቦርድ በጣም ከፍተኛ እንቅስቃሴ ሲያደርግ እጅግ በጣም ከፍተኛ የጊዜ የገንዘብ መስዋዕትነት ከፍሎ ነው። የቦርድ አባላት ገንዘብ አይከፈላቸውም፣ አበል የላቸውም። ነገር ግን ይህን ሁሉ ጥረት እንቅስቃሴ በሚያደርጉበት ጊዜ ከኪሳቸው ገንዘብ አውጥቶ እና ነዳጅ ሞልቶ፣ አሁን ለምሳሌ ወልቂጤ በምንሄድበት ጊዜ፣ የጆካ እምድብር በምንሄድበት ጊዜ እና ከኪሳችን ገንዘብ ሞልተን እንትን ነዳጅ ሞልተን የአንድ የቦርድ አባል መኪና ወስደን ተጠቅመን እንደዛ ነው። ይህን ድርጅት ከአለመኖር ወደ መኖር እየመለስን ያለውና አሁን ነፍስ ዘርቶ እየተንቀሳቀሰ ይገኛል ማለት ነው። ጉራጌ ኖረ ጎራልድ የትላንት አባቶችና እናቶች ዛሬ የእኛ ነገ ደግሞ የልጆቻችንም ስም ክብር ማንነትና ታሪክ ነው። ይህ የትውልዶች ሰንሰለት እንደ ተጠበቀ እንዲኖር ይህ ትውልድ ብዙ መስራት፣ ብዙ ማሰብ፣ ብዙ መንገድ መጓዝ ይጠበቅበታል። በመሆኑም አሁን ከእኛ ምን ይጠበቃል እንበል እኛ የነዛ ራዕይ ያነበሯቸው ወላጆች ልጆች በተሻለ ሁኔታ ባለንበት ጊዜ በእውቀትም በሀብትም በኤክስፖዥርም የተሻለ ሁኔታ ባለን ጊዜ እዚህ ደረጃ ደርሷል። ይሄ ለእኛ ትልቅ ትልቅ ነውር ነው። ትልቅ እፍረት ነው። አጽማቸውስ ምን ይለናል? አጽማቸውስ ምን ይለናልና፣ ኧረ ጉራጌ ነው። ኧረ ይህን ድርጅት ግን በመደገፍ አኳያ በእውነት በህዝብ ትከሻ ላይ የነበረ ነው። ህዝብ ነው፣ የህዝብ ባለቤት፣ እውነተኛ መንግሥታዊ ያልሆነ ድርጅት ነው። እስካሁንም ድረስ ቢሆን አለ ህጋዊ ነው። ስለዚህ ለልማት የሚያስቡ ሰዎች ለህዝብ የሚያስቡ ሰዎች ይህንን ድርጅት በተቻለ መጠን ቢደግፉ ድርጅቱ ምሳሌናዊነቱ ይቀጥላል የሚል እምነት አለኝ። እንዱ ተወላጅ የጉራጌ ተወላጅ ይሄንን የአባቶቻችን የአያቶቻችን ቅርስ የሆነ አንዳንዶቹም በህይወት ያሉ የጀመሩት ያን ልጅ የነበሩ ቅርስ ስለሆነ እያንዳንዱ ተወላጅ ይሄንን ለዚህ ትኩረት መስጠት አለበት። ባለው አቅሙ እውቀት ያለው በእውቀቱ ገንዘብ ያለው በገንዘቡ ጊዜ ያለው በጊዜው እና በማማከር ደረጃ ስለዚህ መረባረብ አለበት እና ወደ ቀድሞ ከፍታው መመለስ አለበት እና ታሪካችን ነውና፣ ማንነታችን ነውና፣ ስለዚህ ሁሉም ባለው አቅም ተረባርቦ ጎራልድን ወደ ከፍታው ማድረስ አለበት። አሁን አይኑ ሊጠፋ ነው። እኔ ደጋግሜ አልልም። በርቱ፣ ባካችሁን፣ አደራችሁን ተቀበሉ። እድገት በቅብብሎሽ ነው የሚካሄደው። ዛሬ የእናንተ ተራ ነው። የወላጆችን ክብር ምስጋና እየሰጣችሁ ድርጅቱን ከመሞት አድኙት እላለሁ። ጉራጌ ነው አባቴ የከፈለበት ደረሰ እስካሁን ድረስ በጀ ያለ እና ያንን አድርጉ ያብቃቃውን ጉራጌ ዛሬ ምሁር አለው። ምሁሩ በእውቀቱ ይርዳ፣ ሀብት ያለው በሀብቱ ይርዳ። አርሶ አደሩን እንደለመደውም አስር ብር አምስት ብር ዋጋ ስላለው እንደገና ያቋቁመው። በይሄ ነው የሚጠበቅበት ከህብረተሰባችን በእያንዳንዳችን አራ አራ ጉራጌ